ቡራ ግርም ይሉኛል። ግርም የሚሉብኝ ምክንያት አለኝ። ምን መሰላችሁ? አሁን ለምሳሌ ህዝቡ ዛሬ ይመጣሉ፣ ምን ይሆን እያለ ህዝብ እየጠበቃቸው ነው። ኦዲየንሶቻቸው በጣም ነው ዛሬ እየጠበቋቸው ያሉት። እስካሁን ድረስ እውነት ለመናገር ማለት ነው እነሱ ግን አልመጡም ማለት ይሄ ልል የፈለግኩት ምን አለ መሰላቸው ኦዲንሶቻቸው ተጨንቀው ምናምን እያለ እውነት የሆነ እኔ እንጃ አይጨነቁላቸውም ልብል ወይስ ምንድን ነው? አልገባኝም። አሁን ዛሬ መታችሁ እንኳ መልስ መስጠት ነበረባችሁ። ማለት እኛ እኛ ምን እንዲሆን የምሰሩ ጠንቅቀን እናቃለን። ሌላው ሰው ግን እናንተ የምትሰሩትን ላያቅ ስለሚችል የሚጨነቅ ብዙ ሰው አለ። አሁን እኛ ለምሳሌ የምትሰሩትን ነገር ጠንቅቀን ነው የምናውቀው፣ ምን እንዲሆነ ምን እንዲሆን። ሌላው ግን ህዝብ ይጨነቃል። እናንተን ወዶ አፍቅሮ የሚከተላችሁ ሰው ይጨነቅባችኋል ብዬ ነው የማስበው። ና መታችሁ አንድ ነገር ብትሉ ጥሩ ነበረ። ነገር ግን አልመጣችሁም። ወደ ሁለተኛው ስመጣ ሄሉ ደስታዋን አጣጥማ ሳትጨርስ ይኸው ዛሬም በድጋሚ እንግዲህ ሰበራት ልበል መሰለኝ አይደል? በድጋሚ ይኸው እውነት ደስታዋን በሁለት ቀን እንኳን አልሆናትም። ገና ቀለበት ካደረገች እና ማለት ቀለበት እንደዚህ ቀልዲ ከሆነ እኔ እንጃ። ሄሉን ለምንድን ነው ማለት የማታፈቅሯት ከሆነ የማትወዷት ከሆነ ለምን ትቀርቧታላችሁ? ብቸኝነት ይሻላታል በቃ። እውነት ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ ብያላችሁበት ዓለም ዳርቻ ሁሉ እግዚአብሔር ይጠብቃችሁ። ለቤት አዲስ ከሆናችሁ ቤተሰብ ሁኑ፣ እንዲሁም ላይክ፣ ሼር እንዲሁም ምልክቷን በመንካት ቤተሰብ እንድትሆኑኝ በአክብሮት በትህትና ጠይቃችኋለሁ። አሁንም ብቅ ብያለሁ እንግዲህ ማለት ነው እንግዲህ ሃይሚና ጉራ ሲጠበቁ ነበር ነገር ግን እየሉ ይገርማል በሁሉም ቦታ የሉም ግን ኦደንሶቻችሁን በደንብ አድርጋችሁ ብትይዟቸው ጥሩ ነው በይነኝ እውነት ለመናገር በጣም እድለኞች ናችሁ እናንተ በጣም ከሚባል በላይ ማለት ነው እና ለነሱ መታችሁ አንደኛችሁ እንኳን የሆነ ነገር ብትሉ ጥሩ ነው ብዬ አስብ ነበረ ነገር ግን ምንም ትንፋሽም እንኳ የለ እኛኛ ኖት ፕሮብለም ችግር የለውም ግን እናንተም ብሎ የሚከተል ሰው ስላለ ለነሱ መስብሰጧቸው ጥሩ ነበር ባይ ነኝ። ወዲህ እንግዲህ ወዲህ ሄሉ ልክ ባስኪ እውነት በጣም ነው የተገረምኩት ማለት ነው። መጀመሪያ ወደ እሷ ስትመጣ ከጀርባ ያለውን አጥርተህ ወደ እሷ መምጣት ነበረብህ ማለት ነው። እኔ ሲጀምር በጣም ፈርቻ ነበር። እውነት ስነግራችሁ እዛ ሲያወራ እንደዛ ሲላት የእውነት የእውነት መስሎኝ ነበር። በጣም የእውነት ስነግራችሁ ማለት ነው እና ዛሬ ያ ላይ እየሰራው ልቆል ነው ምናምን የሚባለው ልጅ ባለፈው እለት ቀለበት ስታረግ ራሱ የሆነ ነገር ተናግሯል። ሰምታችሁት ከሆነ ማለት ነው። እና በጣም ነው የሚገርመው አብ ነው ምናምን የምትባለው ወንድሜ፣ መጀመሪያ ወደ እሷ ከመምጣት በፊት ከጀርባ ያለህን ማጥራት ነበረብ ብዬ አስባለሁኝ ማለት ነው። እና ሄሉን በጣም ሴቶች ይፈታተኗታል፣ ይከታተሏታል። እውነት ለመናገር ምን እንዳደረግቻቸው አላቅም እንግዲህ። እና ሄሉዬ አይዞሽ ማለት ነው። ይህን ነው የምልሽ እንግዲህ እባካችሁ እማታወዷት እማታፈቅሯት ከሆነ አትቅረቧት በእውነቱ የምሬ ነው እኔ ሄሉ እየተሰብራ ተሰብራ ልቧ ሊጠገድ ነው እያልኩ ደስታዬን ሁሉ እውነት አልቻልኩትም ነበር የእውነት ዛሬ ግን ይሄንን ሳይ የሁለት አመት ፍቅረኛ ነው ስትል ጭራሽ ልጅቷ በጣም ነው የተገረምኩት እና እኔ ሲጀመር ልጁን በጣም ሳየው ራሱ እንዴት እንዴት ብዬ ነበር እውነት ለመናገር እንደገና ደግሞ ቀለበቱ ላይ ያመንኩበት ምክንያት ምን አለመሰላችሁ ናሄ እህቴ መልካም የህይወት ዘመን ይሁንልሽ እንግዲህ ምናምን ሲል ጭራሽ በዛም ማመንኩኝ በቃ ሄዱ በቃ ቀለበት አረገች ተመስገን ብዬ ነበር። እንግዲህ በዛሬ ይሄው በጣም ነው የሚገርመው። እና እንግዲህ ሀይሚና ቡራ ሰላም ናቸው ልላችሁ ፈልጌ ነው። እንግዲህ ይዤላችሁ እየመጣሁ ሰላም ናቸው። አታስቡ፣ አትስጉ። ለራሳችሁ ሰው፣ ለራሳችሁ ህይወት ሰው። እሺ እነሱ ምንም አይሆኑም። እነሱ ስራቸውን እየሰሩ ነው። የነገ ለውጣቸውን የነገ የነገ ለውጣቸውን የነገ እድገታቸውን ነው እየሰሩ ያሉትና፣ አትጨነቁ ልላችሁ ወዳለሁ ሆኜ በዚህ አጋጣሚ ማለት ነው። ስለዚህ እኔ ዛሬ ስለሄዱ እውነት ተናግሬ ራሱ ምንም ምን እንደምል ራሱ ነው ግራኔ የገባኝ። እውነት በጣም ማለት ነው በጣም ሰሞኑን በጣም ተደስታ በጣም ደስ ብሏት ፊቷ ፈገግ ብሎ በደስታ ተሞልታ በጣም ደስ ብሏት በጣም ከሚባል በላይ ማመን ሁሉ አቅቷ ታይታችኋል። ሁሉም ሰው ተገኝቶ እነሄሉ ምናምን ብዙ ሰው ተገኝቶ በደስታ ተሞልታ ዛሬ ጭራሽ ቀለበትሽን አውልቂ ብላ እኮ ቀለበቷ ልታወልቅባት እየታገለቻት ነበር ማለት ነው። እና አንተ ነህ ነው የምለው እኔ ልጅቷን ምንም አለልም፣ አንተ ነህ ማለት ነው መጀመሪያ ወደ ሄሉ ህይወት ስትመጣ ከጀርባ ያለውን ማጥራት አለብህ። ሆን እንዴ፣ እንደዛ አይደረግም፣ እውነት ለመናገር እና እኔ ምን እንደምል ዛሬ ግራ ገብቶኛል። ሄሉ በጣም አሳዝናኛለች። ውዶች ይቅርታ አርጉልኝና ማለት ነው። ምክንያቱም ማንኛውም ሰው ቢሆን እንደዚህ ከሆነ በቃ እንዴት ነው ማለት። ቀለበት በአደባባይ ተደርጎ እንዴት ነው ታዲያ ይሄ? እኔ እንጃ። ብዙ ሰዎች ማ እኔ በቲክቶክ የሆነ ሼር ሳረግ ምናምን አይ ይህ ልጅ አውቆ ነው ውሸቱን ነው ለማየት ያብቃሽ፣ እያውሉ ከስር ሲጽፉልኝ ነበር። እና እናንተ ደግሞ ዝም በሉ። ሄሉንም አሁን ላይ መጥቶ ሁለተኛ አይሰብራትም። እውነት ለመናገር ብዬ ተከራክር ያለውኝ ማለት ነው። እና ዛሬ ይቺ ጭራሽ ሄሉ ትቶ ሳን ያባብል ገባ። በዛ ነው የተናደድኩት የበለጠ ደግሞ። ሉ እንትዲፍት ብላ እዛ እያያት ምናምን ይችኛዋን ያባብላል ማለት ነው። እውነት ነው የምላችሁ፣ በጣም ነው የተገረምኩት። አንድ ነገር ልበል እህቶች፣ የራሳችሁን ጠብቁ። እውነት ነው ምላችሁ በቃ አሁን ላይ የወንዶች እየልቦቸው መገኘው ከባድ ነገር ሆኗል እና ራሳችሁን ለመጠበቅ ሞክሩ ማለት ነው። እውነት ለመናገር ሄሉ የዋህለብን ያላት የኔ እናት አይዞሽ፣ አንድ ቀን ተገፍተሽ ተገፍተሽ ተገፍተሽ ተገፍተሽ መጨረሻሽ አመረና የሰመረ እንደሚሆንልሽ ባለሙሉ ተስፋ ነኝ እና እግዚአብሔር ከአንቺ ጋር አይሆን። እውነት ሌላ ምንም ማለንም ማለት እኔ እንጃ ምን እንደምል ራሱ ቃላት ያጥረኛልና፣ ደስታችንን አጣጥመን ለስምንት ቀን እንኳን ለ15 ቀን እንኳን እንደው ደስታችንን አጣጥመን እንኳን ሳንጨርስ፣ ናቲ እንኳን መልካም ትዳር ይሆንልሽ እያለ በቲክቶክ ክላብ ላይ ገብቶ ደስታውን ሲገልጥ፣ በቃ እውነትም ሄሉዬ በቃ ከዚህ ልጅ ጋር ሆነች ምናምን ብዬ ሁሉ አስቤ ነበር። ነገር ግን በጣም ነው የተገረምኩት። አብነህ ምናምን የምትባለው ወንድም አለሜ እውነት ከሄሉ ጋር ካልሆንክ እኔ እንጃ ምን እንደምልህ አላውቅም። የእውነት ይችን ልጅ ከሕይወታችሁ አስወጡ። የነበረ ጊዜ አልፏል፣ አልፏል፣ አበቃ። አሁን ህይወቴ ከሌላ ጋር ነው፣ ከህይወታችን ውጭልን ብለ ማስወገር ትችላለ። ለሄሉ ቦታ ካለ ለሄሉ ፍቅር ካለ ይህንን ነው ምለው ማለት ነው እና እንግዲህ ሀይሚና ብሩኬና ብሩኬና ሃይሚ ጣምበለሎች እነሱ ከካሜራ ጀርባ ፋ ብትን ይላሉ። እናቴ እናንተ እዚ የሚቀሩ ንብሩች የቀሩ እያላችሁ እንዳንተ አለቃቅሶች እነሱ ከካሜራ ጀርባ ፋ ብትን ሰምታችኋል። ለማንኛውም ይህን ነው ምላችሁ። ያው እኛ እውነት እውነቱን ስንነግራችሁ አትወዱም ማለት ነው። እኔ አሁን አሁን ምንም አልፈራችሁም ያየሁትን ነገር እናገራለሁ። ወዲኋላ አልፈራችሁም ያየሁትን ነገር መጥቼ ነው የምናገረው ማለት ነው። በእውነቴ ነው። ያየሁትን ይህን አይቻለሁ፣ የሰማሁትን ይህን ሰምቻለሁ እያልኩ ነው የምናገረው። ማንንም ሰው አልፈራም። ሀቅን ይህ ወደፊት ነው የሚሄደው። ለማንኛውም ይሄንን ነው ምላችሁ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ያው እንዳትጨነቁ፣ እንዳታስቡ ለማለት ያክል ነው እንግዲህ ስለና ሃይሚና ቡርሃን በቂ ያልኩላችሁ። እስኪ ስለሄሉ የተሰማችሁን ኮሜንት ላይ የጻፉ፣ በተለይ እህቶቼ፣ እውነት ለመናገር እስኪ ስለ ሄሉ የተሰማችሁን ሀሳባችሁን ስጡ። እስኪ እውነተኛ ትክክለኛ ኮሜንት ስጡ። በእውነት የምሬ ነው ምላችሁ፣ በእውነት